ችግሮቻችሁን ስታሳድግ በእርግጠኝነት በአንድ ነገር ተገዳ ነው ሊሆን የሚችለው። ፈልገው ሳይሆን ሳትፈልገው የምትገባበት ነገር ነው ሊሆን የሚችለው። ምክንያቱም ያው ብዙ ጊዜ ሴቶች በትዳር ሲኖሩ ልጆቻቸውን ከእናትም ከአባትም ጋር ለልጆች ሲባል አይደል መስዋዕትነት የሚከፈለው። ሶ ፋይናሊ ወይ ህይወቱ አደጋ ላይ ሲሆን የመጨረሻ አማራጭ ያው ሲንግል ማምነትን ትመርጣለች ማለት ነው። ተፈልጎ የሚገባበት ነገር አይደለም ለማለት ነው። ሶ ሲንግል ማም ስትሆን እንግዲህ ብዙ እናቶች ብቻቸውን ልጆቻቸውን አሳድገው ለስንት ቁም ነገር ያበቁ እናውቃለን በእውቅናው አለም ላይም እንደዚሁም በአካባቢያችንም ላይ ስለዚህ በጣም ደግሞ እግዚአብሔርን ብርታቱን ይሰጥሻል ሞር ጠንካራ እናት ሆናለች የሚል እምነቱ አለኝ ሰው ስታሳድግ እንደ እናትም እንደ አባትም ሆና ነው የሁለቱንም ከበር አድርጋ የምታሳድገው ሰው። በእናት ያደጉ ብዙ ጀግና ወንድ ልጆች፣ ብዙ ጀግና ሴት ልጆች እንዳሉ እያየ ነው። እና ሞር የምትበረታ የምታነክርበት የእናትነት እምነት ራሷን ባትረሳ ማለት፣ ብዙ ጊዜ ራሳችን ረሳለን። ልጆቹን ብቻ ፎከስ ማድረግ እንዳልሱ አባትም እናትም መሆን ስለሚያስፈልግ የሁለቱም ነገር ከበር ለማድረግ ስንል ራሳችንን መርሳት አለ እና ራሷን ባትረሳ ራሷ ላይ ፎከስ ብታደረግ ማለት ጊዜ ብትሰጠው ለሷም፣ ለልጆቿ እያደረገች ብትሰጥ የራሷን ቪዥን የራሷን ፍላጎት አላማ፣ እንግዲህ እዚጋ እንደሰማነው ሲንግል ማም ሆኛለሁ። ሲንግል ማም ሲሆን ተገድጄ ነው ምትለው በጣም ግን አንድ የሚገርመን ነገር ሁልጊዜ ጊዜ እንደዚህ አይነት ነገር ሲንግል ማም ሲኮን አባቶች ወይንም አባት ምንም አይነት ኃላፊነት የለበትም ወይ? አባት ለልጆቹ የሚገባውን በኢኮኖሚም በስነልቦናም በተለያየ መንገድ አባት ልጆቹን አይረዳም ወይ? ይህ ሰው ለምሳሌ ሳምሶን አርቲስት ሳምሶን ከባለቤቱ ጋር ሲለያይ ከልጆቹ ጋር ተለያየ ማለት ነው ወይ? በተወሰነ ደረጃ ልጆቹን በሳምንት አንድ የሚሆን ሁለት ጊዜ ማግኘት፣ ልጆቹን በወራዊ ደግሞ የሚያስፈልጋቸውን ገንዘብ መስጠት፣ የተለያየ ኢኮኖሚያዊና እንደዚሁም ደግሞ ስነ ልቦናዊ ድጋፍ አያደርግም ወይ? ልክ አሁን የምንሰማው ነገር ምንድን ነው? ሃንድርድ ፐርሰንት እሱ ይህን ነገር ዲና አድርጎ ምንም ኃላፊነት እንደሌለበት እናት ላይ ብቻ ሁሉም ነገር ወይንም ሲንግል ማም ላይ እንደሚቀመጥ ማድረግ አንዳንድ ጊዜ በጣም ግራ ይገባኛል። ወይስ ሁለቱ ሲለያዩ ወይም እሷ የተረዳችው ሲንግል ማም ስትሆን እሱ ምንም አይነት ኃላፊነት የለበትም፣ በቃ አይመለከተኝም ብሎ ነው የሄደው ማለት ነው ወይስ እሱ ለልጆቹ የሚያደርገውን እርዳታ ስነልቦና የሆኑና ኢኮኖሚያዊ የሆኑ እርዳታዎችን እሷ ከምትሰጠው ጋር አወዳድራ ነው የእሱ ምንም ማለት አይደለም ከማለት አንጻር ነው ወይስ ፈጽሞ እሱ ምንም አይነት ነገር ከዚህ በኋላ ምንም አይነት ኃላፊነት የለብኝም ብሎ ሲንግል ማም ሆነች ማለት ነው። ማለት በጣም ግራ የሚገቡ ነገሮች ናቸውና እንዲህ አይነት ነገሮች ትንሽ ቢስተካከሉ። ባለፈው አስታውሳለሁ መጨረሻ ላይ ስንገናኝ እዚሁ ጋር ነበርክ፣ እንግዲህ ፓስተር ቸሬም ነበረ፣ ዳግምም ነበረች። ስናወራ ስለ ቤተሰብ በተለይ ያው ይሄ ትዳር በቃ የሚታከም ነው፣ ትንሽ ጊዜ ስጡኝ እና እስኪ ላክመው ሲል ነበር ፓስተር ቸሪም እና እንደው አዲስ ነገር አለ እውነት ፓስተር ቸሪ በቃሉ መሰረት ሕክምናውን አከናወነ። ሕክምና ትንሽ ሌት ሆኖ ነበር ያኔ። እኔም እንደማይሆን ብዙ ነገሮች ይሰማኝ ነበር። ብዙ የተበላሹ ነገሮች ስለነበሩ ሚስ እንደማይስተካከል አውቀው ነበረ። አልተሳካም አልተሳካም። ፍቺ ነው የተጠናቀቀው። ምንድነው፣ አንዳንዴ ህይወትን ምን መሰለህ፣ ሚዲያ ላይ ህዝብ አይደለም እንትን የሚያደረገ የሚድርህ፣ የሚያለያይህም ህዝብ አይደለም። እና ትንሽ ፕራይቬት መሆን ነበረበት ነገሮች። እና ያኔ ምን የመቅረቤ ምክንያት ልጆቼ ነው ልጆቼ ላይ ምክንያቱም ሶሻል ሚዲያው ላይ ልክ ያልሆኑ ነገሮች፣ ብዙ ነገሮች ይዘዋወራሉ። እናምን ይላሉ በአይተ ከሆነ ድሮ አባቶቻችን እናትና አባት መሃል ግጭት ሲኖር ልጆች እንዲያውቁ አይደረግም ካደግም በኋላ ያኔ ግን ምንድነው የምትለው? ካደግ በኋላ ነው የሚነገር ያኔ ኮ አባት እንደዚህ አድርጎ እናት እንደዚህ ብላ። ምክንያቱም ልጆች ላይ የሚያሳድረው ተጽዕኖ በጣም ከባድ ነው። ስለ እናትም ሆነ ስለ አባት መጥፎ የሚነገር ነገር ለልጆች። በጣም ጥሩ ባል ነኝ፣ ድንገር በጣም ታማኝ ክርስቶስን ነው ምለ ሰራተኛ ከጠፋ ቤት ወለውላለ እርግዝና ላይ ተንበልክኬ እግር አጥባለ ሐኪም ቤት ስትመላለስ አብሬቼ ካድርጌ ምናምን ምናምን ምናምን አሁን ሰው ጋር ያለው ስለ ሌላ ሊሆን ይችላል። ሰብሰብ አርጌ ቤት ወልውዬ፣ ጠርጌ፣ አጽድቼ ምናም ምናም ምናም ሰራተኛ ሳይ ነው። ልጆቼ ሳምንት፣ 15 ቀን እሷ ስራ ላይ ስትሆን፣ ስቱዲዮ እንደምታውቀው ቀበ ሙዚቃ እንግዲህ ለሊት ነው የሚሰራው፣ ለሊት ነው አቀናባሪዎች ጋር እንትን የሚደረገው ድራማ፣ እየሰራው ትያትር፣ እየሰራው ተስፋ ባጣ ምረበዳ እያልክ ምናምን ጻ ልጅ እንትን ይላሉ ለብሳቸው እንትታ አስተኝቺ በጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን እያረግኩ ቤቢያው ይሄኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረው የተፋቀሩ ሰዎች ይታዩኛል። ኛው ለምሳሌ ገና አራት ወሩ ነው ካገባው ብለኛል፣ አይደል መል ያለው እና ምንድን ነው ለምሳሌ ለሰው የምትመክረው አንተ የመታህን ድንጋይ ሌሎች እንዳይመታቸው እኔ የምለው እግዚአብሔር የእግዚአብሔር ስጦታ ናቸው ልጆች። ትዳርም እንደዚሁ የእግዚአብሔር ስጦታ ነው። ራሳቸው ናቸው ችግራቸው መፍታት ያለባቸው፣ ሌሎች ሰዎችን ጣልቃ ማስገባት የለባቸው። እኔ ህይወቴን ዘመኔ እንደዛ የኖርኩት የነበረው። በኋላ አንዳንድ ነገሮች ከአቅም በላይ ሲሆኑ ነው ሰዎች ጣልቃ መግባት የጀመሩት እንጂ ሰው አናስገባ ሰው አናስገባም፣ ችግሮቻችን ራሳችን የምንፈታው ከዛ በኋላ ምን ይሆናል መሰለ፣ ሚዲያ ቤታችሁ ታስገቡ ልል እምችለው ሚዲያ ማለት ምን ማለት ነው? ቀጥታ ሴፍሻ ስላንተ ላይሆን ይችላል፣ ግን ሴቶች እንደዚህ እንደዚህ እንደዚህ ብዙ ነው። አማካሪው በየትኛው እውቀትና በየትኛው የንባብ ባክግራውንድ እንደሆነ ያ ታቀው የሚያሰው እንትን የሚያደርገው ግን ላለህበት ስሜት አሃ፣ ይሄ ነገር እኮ ልክ ነው ምናምን እንድትል ያደርጋል። አሁን ብዙ ሰዎች ቤታቸውስ እየኖሩ አይደለም ቤታቸው ውስጥ እየኖሩ አለው ከቤታቸው ውጭ ናቸው ያሉት። ሀያ አራት ሰዓት ስልክ ላይ ከሆንክ ከአንተ ቤት ነህ ማለት እንዴት ይቻላል? ጤናማ ህይወት እየኖርክ ነው ማለት እንዴት ይቻላል? ልጆች ወልዳል፣ ልጆች አሉ። ልጆችህን ይዘ ትኩረት መስጠት ላይ ያለብህ ለልጆችህ፣ ለመሰለ ነገ ከነጎሪያ ያድጋሉ፣ ጓደኛ ነው የሚሆኑት ዛሬ ላይ ነው በደሰት ያለብህ ገባ ሲያደርጉ እኮ አሁን እንደምታቅፋቸው እንደምትለፋ ልፍያ ምና እንዴ ምንሆነ አላባባ ምናምን እኮ የምትባለው። ስለዚህ ያንን ኢንጆይ ነው ማድረግ ያለን፣ እንደገና ማወቅ፣ የተሰጠህን ጸጋ ማወቅ። ባል ቀላል ነገር አለ፣ ሚስት ቀላል ነገር አለች። መከባበር ስብርስ በጣም አስፈላጊ ነገር። ባል ምንድነው የሚለው ልክ ኢየሱስ ክርስቶስ ቤተ ክርስቲያንን እንደወደዳት ይውደዳት፣ መውደድ አለበት። ባል ሲኖር ሚስቱ መውደድ መቻል አለበት ማፍቀር መቻል አለበት። ያለውን ፍቅር ሳይቆጥፍ መስጠት መቻል አለበት። ቀልድ አይደለም ትዳር፣ ትልቅ ነገር ነው። ሴቷም እንደዛው ባሏ ማክበር መቻል አለባት። ባሏ ማክበር፣ ማስከበር መቻል አለባት። ገበናህን ራስ መያዝ አለበት። ግጭቶችን ልጆችን መስማት የለባቸው ያንተ እንደ እነሱ ምን በወጣቸው? ፈቅደው ነው እንደ የሰይፉ ልጆች ሆነ የተወለዱት? ሰይፉ ከሚስቱ ጋር ስላልተስማማ ለምን ልጅ እንቅልፋቱ ያድራል? ሲጨነቅ ልጆች ለምን ይጨነቃሉ? ኮሽታ መስማት የለባቸውም እነሱ የራስን ነገር ዋጥ አድርገ ወደ ራስ እንኳን ወደ ሚዲያ አይደለም እና አደሙ በተረፈ ይሁኝ ይሁኝ አባይሉ ነውሱ ደብቁኝ ያመጣል። በኋላ ያመጣ ግን አሁን ቤቢ ለትዳሬ በፍቺ መቋጨት የእኔ ምንም ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልክ እኔ ሴፍሻ ከባድ ጥያቄ ነው። ለምን መሰል፣ አሁን እንድናገር ልታደርገኝ እንግዲህ፣ ስለ ራሴ መልካምነት፣ ስለ ራሴ ጥሩነት ለመናገር ነው እንጂ ጥፋት የለብኝም እያልኩ አይደለም። ጥፋት የለብኝም። ሁለት ሰዎች ሲጣሉ ጥፋቱ የአንድ ሰው ብቻ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማቅቷል በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል። ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም በፍጹም ከእውነት የራቀ ውሸት ነው እኔ